ከድሮን እስከ ኒውክሌር ከታጠቁት ከህንድና ከፓኪስታን በወታደራዊ ኃይል ማን የበለጠ ነው ባለፈው ሮብ ህንድ በፓኪስታንና የፓኪስታን የምትቆጣጠረውን የካሽሚር ግዛት ላይ ጥቃት በፈጸመችበት ጊዜ ፓኪስታን 25 የህንድ ድሮኖችን መትታ መጣሏን አስታውቃለች ህንድ በበኩሏ ፓኪስታን የተወነጨፉ ድሮኖችንና ሚሳኤሎችን መምታቷን ገልጻለች ሁለቱ ሀገራት ያላቸው ወታደራዊ አቅም ምን ይመስላል ቀጥሎ የህንድና የፓኪስታን ወታደራዊ አቋም በንጽጽር ይቀርባል። ድሮዎች፣ ሁለቱም አገራት ያላቸው የሰው አልባ አውሮፕላኖች ወይም ድሮር ቁጥር ለማሳደግ ከውጭ አገራት በመግዛት የራሳቸውን ሲያመርቱም ቆይተዋል። ነገር ግን ከቁጥር አንጻር ህንድ በርካታ ድሮሮች ታጥቃለች። በዓለማችን ከፍተኛ ህዝብ ያላት ህንድ በሚቀጥሉት ከሁለት እስከ አራት ዓመታት ባሉት ጊዜያት ውስጥ አምስት ሺህ ያህል ድሮሮች ይኖራታል ሲል የመከላከያ ተንታኙ ራሆል ቤድ ተናግረዋል። ባለፈው የአውሮፓውያን ዓመት ህንድ 31 የጦር መሳሪያዎች የታጠቁ ስካይ ጋርዲያን እና ሲ ጋርዲያንስ የተባሉ ከፍ ብለው መብረር የሚችሉ የአየር ኃይል ለረጅም ሰዓታት መቆየት የሚችሉ ድሮኖችን ከአሜሪካ ለመግዛት ስምምነት ተፈራርማለች። ምንም እንኳን ፓኪስታን ከህንድ ያልተናነሰ ቁጥር ያላቸው ድሮኖች ቢኖራትም በወታደራዊ ድሮኖቿ ለቅኝት፣ ለስለላና ለተመረጡ ጥቃቶች የመዋል የተለየ አቅም አላቸውም። የፓኪስታን ድሮኖች በተለይም ከውጊያ አቅም ጠንካራ መሆናቸው ይነገራል። ለምሳሌ ፓኪስታን ስሪት የሆነው ብሯቅ የሚባለው የውጊያ ድሮን እንደ አውሮፓውያን በ2015 ጀምሮ በጸረ ሽብር ዘመቻ ላይ ጥቅም ላይ ውሏል። በተጨማሪም ዘመናዊ ድሮሮችን ከቱርክ እና ከቻይና አስገብታለች። የመከላከያ በጀት እና የሰራዊት ብዛት ሁለቱ ሀገራት እንደ አውሮፓውያን አቆጣጠር በ1999 ካደረጉት የመጨረሻ ጦርነት ወዲህ አሁን በተቀሰቀሰው ግጭት ምክንያት ወደ ሙሉ ፍጥነት ተመልሰው ይገባሉ የሚል ስጋት ተፈጥሯል። ከ1.4 ሚሊዮን በላይ መደበኛ ሰራዊት ያላት ሕንድ በግሎባል ፋየር ፓወር ደረጃ መሰረት ከዓለም ሀያል የሆኑ ወታደራዊ አቅም ካላቸው ሀገራት በአራተኛ ደረጃ ትገኛለች። ፓኪስታን ደግሞ 6540 መደበኛ ሰራዊት በመያዝ በወታደራዊ አቅም ካለው ከአለም 12ኛ ደረጃ ትገኛለች። በ24 ሕንድ ለመከላከያ ኃይል ከ86 ቢሊዮን ዶላር በላይ በመመደብ ከፓኪስታን ዘጠኝ እጥፍ የሚበልጥ ገንዘብ ማውጣቷን ስቶክሆልም ኢንተርናሽናል ፒስ ኢንስቲትዩት መረጃ ያመለክታል። የምድር ኃይል በተመለከተ ሕንድ ከ4200 ታንኮች በላይ እና ከ150 ወታደራዊ ብረት ለበስ ተሽከርካሪዎች ባለቤት ስትሆን ፓኪስታን ደግሞ ከ2600 ታንኮች እና ከ18000 ያላነሰ ብረት ለበስ ተሽከርካሪዎች አሏት። የህንድ አየር የህንድ አየር ኃይል 513 ተዋጊ ጀቶችና 130 ቦምብ አይ አውሮፕላኖች ጭምር በአጠቃላይ 2229 አውሮፕላኖች አሏት። በግሎባል ፋየር ፓወር መረጃ መሰረት ፓኪስታን በአጠቃላይ 830 ያህል አውሮፕላኖች አሏት። በባህር ኃይል በኩል ህንድ ከፓኪስታን በእጥፍ የሚበልጡ የተለያዩ አይነት 293 የባህር ኃይል መርከቦች አሏት። ሚሳይሎችና የኒውክሌር ጦር መሳሪያዎች የፓኪስታን የሚሳኤል ፕሮግራም ረጅም ርቀት የሚጓዙ ተወንጫፊ፣ በጦር ግንባሮች ውስጥ ጥቅም ላይ የሚውሉ ስልታዊ ተወንጫፊ እንዲሁም የአጭርና የመካከለኛ እርቀት ሚሳይሎች የሚያካትት ነው። የህንድ ሚሳይሎች ፈጽሞ በተለያዩ አይነቶች የሚያካትቱትን ሲሆን የሚያካትቱ ሲሆን እነዚህ ከ250 እስከ 600 ኪሎ ሜትሮች ርቀት ላይ የሚጓዙና ሲሆንና ከ1200 እስከ 8000 ኪሎ ሜትሮች ደግሞ የሚወነጨፉ እንዲሁም የተለያዩ አይነት ያላቸው ተምዘግዛጊ ሚሳይሎች አሏት። የህንድ የተለያዩ እርቀት የሚጓዙ ሚሳይሎች መታጠቋ በግዛት ይገባኛል ብላ ከምትወዛገብባት ጎረቤት ቻይና አንጻር ሊገጥማት የሚችለውን ስጋት ከግምት ውስጥ ያስገባ ነው። ምንም እንኳን ህንድ በሚሳኤል ትጥቋ ከፓኪስታን የበለጠች ብትሆንም በወሳኝ የኒኩለር ጦር መሳሪያ በኩል ግን ሁለቱም ሀገራት ተመሳሳይ አቅም ያላቸው አውዳሚ ጦር መሳሪያዎች ታጥቀዋል። በስቶክሆልም ዓለም አቀፍ የሰላም ተቋም መረጃ መሠረት ህንድ 772 የኒኩለር አረሮች ያላት ሲሆን ፓኪስታን ደግሞ 170 አረሮችን ታጥቃለች። ነገር ግን ከነዚህ ሀገራት ከታጠቋቸው የኒኩለር አረሮች መካከል ምን ያህሉ ጥቅም ላይ የሚውሉበት ደረጃ ዝግጁ ስለመሆናቸው ግን ግልጽ የሚታወቅ ነገር የለም። ፓኪስታን የኒኩለር ጦር መሳሪያዎቿን የምትገነባው ተቀናጅታ ከህንድ ጋር በመፈካከል ሲሆን ህንድ ደግሞ ዋነኛ ኩረቷ ቻይናን በማድረግ ነው። የረጅም እርቀት የጦር መሳሪያዎችን የምትገነባው። በተጨማሪም የህንድና የቻይና ተጎራባች የሆነችው ቻይና በተጨማሪም ህንድና የቻይና ተጎራባች የሆነችው ቻይና በበኩሏ የኒውክሌር ጦር መሳሪያዋን አቅም በ22 በመቶ ለማሳደግ የነበራትን 410 የኒውክሌር አውታሮች ቁጥር ወደ 500 አሳድጋለች። አሁን እየተቀሰቀሰ አሁን የተቀሰቀሰው የህንድና የፓኪስታን ግጭት የቀሪው ዓለም በተለይም ያሳሰበው ሁለቱም ሀገራት የኒውክሌር ታጣቂ በመሆናቸው ነው። የፓኪስታን ጠቅላይ ሚኒስትርም የሀገሪቱ ከፍተኛ ወታደራዊ ውሳኔ የሚያሳልፈውን ቡድን ለስብሰባ መጥራታቸው ግጭቱ የተባባሰ መሆኑን ያመላክታል። አሜሪካ ነጭ ደቡብ አፍሪካውያንን በስደተኝነት ልትቀበል መሆኑን ደቡብ አፍሪካ ነቀፈች። አፍሪካነርስ በመባል የሚታወቁት በደቡብ አፍሪካ የሚኖሩ ነጭ ዜጎችን አሜሪካ በቀጣይ ሳምንት ጀምሮ ውስጥ በስደተኛነት ልትቀበል መሆኑን ደቡብ አፍሪካ ተችታለች። እነዚህ ነጭ አፍሪካውያን ወደ አሜሪካ ገብተው የሚኖሩበት መንገድ በማመቻቸት ዶናልድ ትራምፕ ቅድሚያ የሚሰጡት ጉዳይ በመሆኑ ተገልጿል። ስደተኞቹን የመቀበል ሂደት በቀጣይ ሳምንታት እንደሚጀምር ዋይት ሀውስ በይፋ አረጋግጧል። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ አሜሪካ በፖለቲካ ምክንያት የምትፈጽመውን ይህን ድርጊት የደቡብ አፍሪካን ሕገ መንግስታዊ ዲሞክራሲ ስርዓትን የናቀ ነው ብለዋል። ባለፈ የካቲት ወቅት ትራምፕ ከአፍሪካ ነርስ በደቡብ አፍሪካ ውስጥ የዘር መድሎ ሰለባ ናቸው ብለው የተናገሩ ሲሆን እነዚህን ነጭ ደቡብ አፍሪካውያን ወደ አሜሪካ መጥተው መኖር የሚያስችላቸውን ውሳኔ አሳልፈዋል። የደቡብ አፍሪካ መንግስት ወደ አሜሪካ መሄድ የሚፈልጉ ሰዎችን ለማስቆም እንደ ማስቆም ገልጾ በእነዚህ ሂደት ወደ አሜሪካ የሚወሰዱትን ግለሰቦች የወንጀል ክስ ያለባቸው አለመሆናቸውንም መረጋገጥ እንዳለበት አሳስቧል። ነጭ ደቡብ አፍሪካውያን መድሎ ደርሶባቸዋል የሚለውን ክስ ግን የደቡብ አፍሪካ መንግስት አጣጥሎታል በእርሻ አካባቢዎች የሚደርሱ ጥቃቶች ነጭ በተለያየ ሁኔታ ኢላማ አለመደረጋቸውንም አክሏል አሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ እንደገለጹት አሜሪካ መኖር የሚፈልጉ ደቡብ አፍሪካውያንን ነጮችን ቃለ መጠየቅ የተደረገላቸው መሆኑንና የዘር መድሎ የገጠማቸው አፍሪካ ነርስ ቅድሚያ ይሰጣቸዋል ሲሉም አሳውቀዋል። እነዚህ ወደ አሜሪካ በመሄድ መኖር የሚፈልጉ ነጭ ደቡብ አፍሪካውያን መች ወደዚያው መጓዝ እንደሚጀምሩ ግን አልተጠቀሰም። ደቡብ አፍሪካ በነጭ መሬት ላይ ካሳ ነጥቃለች ሲልም የትራምፕ አስተዳደር ከሷል። የደቡብ አፍሪካ ውስጥ ያደገው የትራምፕ አማካሪ ኤሎን መስክ የደቡብ አፍሪካ መንግስት ነጭ አርሶ አደሮች ላይ የዘር ጭፍጨፋ ፈጽሟ ሲል በተደጋጋሚ ይሰማል። የመጀመሪያው ዙር 54 አፍሪካ ነርስ ወደ አሜሪካ እንደሚወሰዱ ተጠቁሟል። አሜሪካ ከተቀረው ዓለም የስደተኞች ጥያቄ ላለመቀበል ወስና ሀብታም ነጭ ደቡብ አፍሪካውያንን እንደ ስደተኛ ለመቀበል መፍቀዷ ያለውን ተቃርኖ ትችትን ቀርቦባታል። ፓኪስታንና ህንድ ተስማሙ። ፓኪስታንና ህንድ በአስቸኳይ የተኩስ አቁም ስምምነት ላይ ደረሱ። አገራቱ ስምምነት ላይ የደረሱት ረዥም ሰዓታት የፈጀው ውይይት በአሜሪካ አሸማጋይነት ከተደረገ በኋላ ነው። ዶናልድ ትራምፕ የተኩስ አቁሙን ይፋ ያደረጉ ሲሆን የዋሽንግተን ጥረት ይጠቁማል ብለዋል። የፓኪስታን የውጭ ጉዳይ ሚኒስትር ተኩስ አቁሙን አረጋግጠዋል።